ሰላም ጤና ይስጥልኝ። ወደዚህ መርሃ ግብር ተከታታዮች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። እንደምን ሰነበታችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ባለፈው ቤተ ክርስቲያን ማን ናት በሚለው ሶስተኛ ክፍል ላይ ከሥነ ቋንቋ ተነስተን ቤተ ክርስቲያን ማለት ምን ማለት እንደሆነ ለማየት ሞክረናል። ዛሬ ደግሞ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ስለ ቤተ ክርስቲያን ማንነት ከተናገረውና ካስተማረው ክፍል ተነስተን የቤተ ክርስቲያንን ትርጉም፣ ምንነት ለማየት እንሞክራለን። የእግዚአብሔር የአምላካችን ስም እየተመሰገነ ይሁን። ይሄንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስለ ቤተ ክርስቲያን የተናገረበትን ክፍል የምናገኘው በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ ቁጥር 23 ድረስ ያለውን ነው። በዚህ ምንባብ ውስጥ ጌታችንና አምላካችን ኢየሱስ ክርስቶስ ለመጀመሪያ ጊዜ በአዲስ ኪዳን ውስጥ ቤተ ክርስቲያን የሚለውን ቃል የተናገረው እርሱ ነው። ስለዚህ የቤተ ክርስቲያንን ማንነትና ቤተ ክርስቲያን የማን እንደሆነች መሰረቷ ምን እንደሆነ በግልጽ የተብራራበትና መሰረታዊ የሆነ ጥያቄ የተጠየቀበት ክፍል ነው ስለዚህ ከቁጥር 13 ጀምሮ አነባለሁኝ ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቆ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። በዚህ ጊዜ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ፣ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን፣ ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ወገኖቼ በዚህ ውስጥ የምንመለከተው መሰረታዊ ነገር አለ። ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ በቆየባቸው በእነዛ በምድር ቆይታ ዘመን ውስጥ የኢየሱስ ክርስቶስን ማንነት ማወቅ ለአይሁድና ይልቁንም ደግሞ ይከተሉት ለነበሩት ደቀ መዛሙርቱ ኢየሱስ ክርስቶስ ማን እንደሆነ ማወቅ መሰረታዊ የሆነ ጥያቄ ነው። እናንተስ እኔን ማን ትሉኛላችሁ አላቸው ደቀ መዛሙርቱን። ይህ ጥያቄ ለሐዋርያት ብቻ የቀረበ ጥያቄ ሳይሆን ዛሬም በዚህ ዘመን አምላካችንና መድኃኒታችን ኢየሱስ ክርስቶስ እኔን ማን ትሉኛላችሁ ብሎ ይጠይቃል። ይሄንን ጥያቄ እያንዳንዱ ግለሰብ እያንዳንዱ ሰው ሊመልሰው የሚገባ መለኮታዊ ጥያቄ ነው። ይህን ጥያቄ በአግባቡ መመለስ፣ የኢየሱስ ክርስቶስን የማንነት ጥያቄ መመለስ ከእግዚአብሔር ጋር የመሆንና ያለመሆን ጥያቄ ነው። ይህን ጥያቄ መመለስና አለመመለስ የመዳንና የመጥፋት ጉዳይ ነው። ይህን ጥያቄ በአግባቡ የመለሰ ይድናል። ይህን ጥያቄ በአግባቡ ያልመለሰ ደግሞ ይጠፋል። ባጠቃላይ፣ ይህን ጥያቄ መመለስ ከእግዚአብሔር ጋር ኅብረት የማድረግና ከእግዚአብሔር ጋር ኅብረት ያለማድረግ ጉዳይ ነው። ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰ። በዚህ ጊዜ ጌታችን እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም እና ብፁዕ ነህ አለው። የዚህ ጥያቄ መልስ የሚገኘው ከሥጋና ከደም ከሰው ጥበብና ከሰው እውቀት ሳይሆን ከሰማይ ከሚገኝ መገለጥ ነው። በሥጋና በደም እውቀት አይደለም። ምን ማለት ነው? ይሄንን የኢየሱስ ክርስቶስን ማንነት ሰዎች መረዳት የምንችለው እግዚአብሔር ሲገልጥልን ብቻ ነው። ስለዚህ አብ ካልገለጠ በቀር ወልድን ኢየሱስ ክርስቶስን የሚያውቅ የለም፣ ወልድም ካልገለጠለት በስተቀር ደግሞ አብን የሚያውቅ የለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን መገለጥ ያስፈልጋል ማለት ነው። ይሄንን በሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ እዚሁ ደግሞ በማቴዎስ ወንጌል ምዕራፍ 11 ቁጥር 25 እስከ 27 ድረስ መመልከት እንችላለን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27 ድረስ እንደዚህ ይላል፣ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ፣ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለ ገለጥ ክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሆኗልና፣ ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፤ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለ ጌታ ኢየሱስ ክርስቶስ። ስለዚህ የኢየሱስ ክርስቶስ ማንነት በሰው ጥበብና እውቀት የሚገኝ ሳይሆን ሰማያዊ መገለጥ ነው። ይህ የተገለጠለት ሰው ብፁህ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ምን ማለት ነው ይሄ ቃል? ኢየሱስ እርሱ አንደኛ ክርስቶስ መሆኑን፣ ሁለተኛ የእግዚአብሔር ልጅ መሆኑን ያመለክተናል። ክርስቶስ የሚለው ቃል የግሪክ ቃል ሲሆን የተቀባ ማለት ነው። የእግዚአብሔር ልጅ ማለት ደግሞ በባሕሪው ከእግዚአብሔር ጋር የተካከለ ከእግዚአብሔር ጋር አብሮ የነበረ ዓለማትን የፈጠረ በቃልነት ከአብ ጋር ለዘላለም የሚኖር ሕያው አምላክ ማለት ነው። ስለዚህ ኢየሱስ እርሱ ክርስቶስ ነው፣ የተቀባ ነው ማለት አይሁድ ይመጣል ብለው የሚጠብቁት መሲሃቸው ነው ማለት ነው። መሲህ ማለት በእብራይስጥ የተቀባ ማለት ነው። የተቀባ ማለት በብሉይ ኪዳን ነገስታት በእግዚአብሔር ሕዝብ ላይ ገዢ እንዲሆኑ በእግዚአብሔር ይሾሙና ይቀባሉ ሰዎች ናቸው። ካህናት ከሌዌ ነገድ ተመርጠው የእግዚአብሔርን ህዝብ ኃጢአት ይዘው በእግዚአብሔር ፊት እንዲቀርቡና ለኃጢአት ስርየት የሚገኝበትን መሥዋዕት ይዘው ለእግዚአብሔር የሚቀርቡ የእግዚአብሔርን ምሕረት ለህዝቡ የሚናገሩ ኃጢአትን የሚያስተሰርዩ ካህናት ከእግዚአብሔር ህዝብ መካከል በእግዚአብሔር ተመርጠው ይሾማሉ፣ ይቀባሉ። ነቢያትም እንዲሁ የእግዚአብሔርን ቃል ለእግዚአብሔር ህዝብ እንዲናገሩ ከእግዚአብሔር ህዝብ መካከል ተመርጠው ይቀባሉ። ስለዚህ እነዚህ ለንጉስነት፣ ለነቢይነት፣ ለካህንነት የሚመረጡ ሰዎች በእግዚአብሔር ይሾማሉ፣ በእግዚአብሔር ይቀባሉ። ስለዚህ መሲህ ማለት የተቀባ ማለት ነው። ክርስቶስ ማለት የተቀባ ማለት ነው። ኢየሱስ እርሱ ክርስቶስ ነው ማለት በብሉይ ኪዳን ሲጠበቅ የነበረው ለንጉስነት፣ ለካህንነት፣ ለነቢይነት ብቁ የሆነ የእግዚአብሔር መሲህ የእግዚአብሔር ክርስቶስ ነው ማለት ነው። ስለዚህ ከእግዚአብሔር ህዝብ መካከል የሚሾመው ይሄ የተቀባው ሰው ነው የሰው ወገን ነው። ስለዚህ ኢየሱስ ክርስቶስ እንደ መልከተ ጼዴቅ ካህን ሹመቱ ለዘላለም የሆነ ሊቀ ካህን ነው። በዳዊት ዙፋን ላይ የሚቀመጥ ንጉሥ ነው። እንዲሁም ደግሞ ከአባቱ የሰማውን ለሰዎች ለሰው ፍጥረት ሁሉ የተናገረ የእግዚአብሔር ቃል የእግዚአብሔር ነቢይ ነው ማለት ነው። ኢየሱስ እርሱ ክርስቶስ ብቻ ሳይሆን እርሱ የእግዚአብሔርም ልጅ ነው። ምን ማለት ነው? ከእግዚአብሔር ጋር አብሮ የነበረ አካላዊ ቃል ስግው ቃል ነው ማለት ነው። ከእግዚአብሔር ጋር የነበረ ያለና የሚኖር ዓለማትን የፈጠረ፣ ዓለማትን በሥልጣኑ ቃል የደገፈ፣ በእግዚአብሔር ዘንድ በእቅፉ የነበረ እግዚአብሔር ነው ማለት ነው። የእግዚአብሔር ልጅ የተባለው ለዚህ ነው። ስለዚህ ኢየሱስ ክርስቶስ እንደ ሰው ፍጹም ሰው ነው። እንደ እግዚአብሔር ደግሞ ፍጹም አምላክ ነው። ይህንን በዕብራውያን ምዕራፍ 1 ከቁጥር አንድ እስከ ሶስት ድረስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ድረስ ካሁን በፊትም በሰራሁት ቪዲዮ ላይ በዮሐንስ ወንጌል ምዕራፍ 1 ከቁጥር አንድ እስከ አምስት ድረስ ያለውን ያንን መመልከት ትችላላችሁ። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋ እና ደም ይህን አልገለጠልህምና ብፁህ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ በዝችም አለት ላይ ቤተ ክርስቲያኔን እሰራለሁ የገሃነም ደቾችም አይችሏትም፣ አለ ጌታ። ይህቺ አለት የተባለችው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ይሄ ሰማያዊ መገለጥ፣ ይሄን በማወቁ አንተ ብፁነ የተባለበት የእግዚአብሔር ቃል ነው ማለት ነው። ምን ማለት ነው ይሄ ቃል አለት ነህ የሚለው በግሪክ ፔትራ የሚል ሲሆን በሴት አንቀጽ የተነገረ ነው። ጴጥሮስ ማለት አለት ማለት ሲሆን በወንድ ወይም ደግሞ ተባእታይ ጾታ ነው። ይሄኛው ግን ፔትራ የሚለው በአንስታይ ጾታ የተነገረ ስለሆነ ይሄ ማለት ጴጥሮስ ማለት አይደለም። ይህቺ አለት የተባለችው ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ ነህ የሚለው ቃል ነው ማለት ነው። ይህ ማለት ማንነት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የተባለው ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያኔን በዚች አለት ላይ እሰራለሁ የተባለው ይህች አለት የተባለችው ማለት ነው፣ ማንነት ነው። ምን ማለት ነው? ፍጹም አምላክ እና ፍጹም ሰው የሆነ ማንነት ነው። እርሱም ኢየሱስ ክርስቶስ ነው። ይሄ አለት ኢየሱስ ክርስቶስ ነው። ይህ ዓለት የቤተ ክርስቲያን መሠረት ነው። ይህ ዓለት ወንጌል ነው። ወንጌል ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ፣ ኢየሱስ ክርስቶስ እርሱ ሞቶ ተነስቷል ማለት ነው። ስለዚህ ወንጌል በሁለት መልኩ መመልከት እንችላለን። አንደኛው በኢየሱስ ክርስቶስ ማንነት ላይ የተመሠረተ ነው። ሁለተኛው በኢየሱስ ክርስቶስ ሥራ ላይ የተመሠረተ ነው። ማንነቱ እሱ የእግዚአብሔር ልጅ ነው። እሱ የሰው ልጅ ነው። ፍጹም ሰው፣ ፍጹም አምላክ ነው። የሰራውን ስራ ደግሞ የኢየሱስ ክርስቶስን ስራ የምንመለከተው በቁጥር ሀያ አንድ ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄን ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ እሱ ክርስቶስ ነው። እርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ደግሞ የሚሞትና የሚነሳ ነው ማለት ነው። ስለዚህ ይቺ አለት የተባለችው ወንጌል ናት። ይሄ ወንጌል ኢየሱስ ክርስቶስ ነው። ሮሜ ምራፍ አንድ ከቁጥር ሶስት እስከ አራት ድረስ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኀይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እርሱ የእግዚአብሔር ልጅ ነው። እርሱ ክርስቶስ ነው። በኢየሱስ ክርስቶስ ማንነትና በሞትና ትንሣኤው ላይ ቤተ ክርስቲያን ትመሰረታለች ማለት ነው። ስለዚህ ወንጌል ሁለት ባሕርይ ያለው አንዱ የኢየሱስ ማንነት ነው፣ ሁለተኛው የኢየሱስ ክርስቶስ ሞትና ትንሣኤ ነው። ስለዚህ ቤተ ክርስቲያኔን በዚች አለት ላይ እሰራለሁ ሲል በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተች ናት ማለት ነው ቤተ ክርስቲያን። ስለዚህ አስቀድመን እንደ ተመለከት ነው ቤተ ክርስቲያን ማለት ጉባኤ ነው ብለናል፣ ኤክሌስያ ብለናል። ኤክሌስያ ማለት ተጠርቶ የወጣ ህዝብ፣ የእግዚአብሔር ህዝብ ጉባኤ ማለት ነው ብለናል። ጠሪው እግዚአብሔር ነው፣ ተጠሪ ሰዎች ናቸው። ኃጢአተኞች ሰዎች ሁሉ የተጠሩት ወደ ወንጌል ነው። እግዚአብሔር በወንጌል ሰዎችን ጠርቷል። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ ሁሉ ጥሪውን ሰምተው የተቀበሉ በኢየሱስ ክርስቶስ ፍጹም ሰውነትና አምላክነት በሞትና በትንሣኤው ላይ የሚያምኑ ሁሉ የዝች ቤተ ክርስቲያን አባል ይሆናሉ ማለት ነው። የዝች ቤተ ክርስቲያን ባለቤት ራሱ እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። እዚህ ውስጥ የምንመለከታቸው መሠረታዊ የሆኑ ነገሮች አሉ። እዚሁ ማቴዎስ ምዕራፍ 16 ቁጥር 21 እና 22 ላይ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። ኢየሱስ ክርስቶስ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኝ አለው። እዚህ ጋር የምንመለከተው ነገር አለ። ከላይ እግዚአብሔር ስለገለጠልህ ብፁዕ ነህ አለው። እዚህ ጋር ደግሞ ሲገስጸው አንተ ሰይጣን ወደኋላ ሂድ ሲለው ጴጥሮስን እንመለከታለን። ከእግዚአብሔር የተገለጠለትም ጴጥሮስ ነው። አሁንም ደግሞ የሰይጣንን ሐሳብ ያስተናገደው ጴጥሮስ ነው። እዚህ ውስጥ የምናየው ኢየሱስ የእግዚአብሔር ልጅ እንደሆነ የሚገልጠው እግዚአብሔር እንደሆነ ሁሉ የኢየሱስን መሞትና መነሳት የሚያስክደውና የሰዎችን ልቦና የክርስቶስን ሞትና ትንሣኤ እንዳያውቁ የሚሸፍነው ሰይጣን እንደሆነ እንመለከታለን። ሦስተኛ፣ እዚህ ውስጥ የምንመለከተው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔር እንደሚገልጥ ሁሉ ኢየሱስ የእግዚአብሔር ልጅ አይደለም የሚል ስጋና ደም ነው ማለት ነው። ስጋና ደም ኢየሱስ የእግዚአብሔር ልጅ እንደሆነ አይገልጥም፣ ለመግለጥም የሚችልበት አቅም የለውም። አራተኛ፣ ኢየሱስ ሞቶ አልተነሳም የሚል ሰይጣን እንደሆነ ሁሉ ስለ ኢየሱስ ሞትና ትንሣኤ የሚመሰክር የእግዚአብሔር መንፈስ ነው። ይህ ማለት ምን ማለት ነው? ኢየሱስ ጌታ እንደሆነ ያለ መንፈስ ቅዱስ መናገር አይቻልም ማለት ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ይህ ማለት ይሄ ኢየሱስ ክርስቶስ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ ሲል ይህቺ ዓለት ሰዎች አምነው የሚድኑበት ብቻ ሳይሆን ያላመኑ ሰዎች የሚሰናከሉበት የማሰናከያም አለት ናት። ኢየሱስ ሰዎች የሚድኑበት ብቻ ሳይሆን ያላመኑ ሰዎች የሚጠፉበት ማሰናከያ ነው። ሰዎች የተሰናከሉበት ነው። አይሁድ የተሰናከሉበት ነው። ዛሬም ፈላስፎች ዛሬም የኢየሱስ ክርስቶስን ጌትነት የማያምኑ ሰዎች የሚሰናከሉበት የማሰናከያ አለት ነው። በኢሳይያስ ምዕራፍ 28 ቁጥር 16 ላይ፣ ሮሜ ምዕራፍ 9 ቁጥር 33 ላይ እነሆ በጽዮን የማሰናከያ አለት አኖራለሁ በእርሱም የሚያምን አያፍርም ተብሎ እንደ ተጻፈ በኢሳይያስ በእንቅፋት ድንጋይ አይሁድ ተሰናከሉበት። ዛሬም ሰዎች ኢየሱስ እንዴት አምላክ ይሆናል? ኢየሱስ እንዴት ሞቶ ይነሳል? እንዴት ክርስቶስ የእግዚአብሔር ልጅ ይሆናል? ብለው የሚሉ ሁሉ ይሰናከሉበታል። የማሰናከያ አለት ሆነ። በዚች አለት ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔር ገልጦላቸው ያመኑ ሰዎች የቤተ ክርስቲያን ኤክሌሲያ ያልነው የተመረጠ ሕዝብ የእግዚአብሔር ሕዝብ ኩሪያኮን ያልነው ማለት ነው፣ አባላት ናቸው ማለት ነው። በዚህ አለት ላይ የተመሰረተችውን ቤተ ክርስቲያን የገሃነም ደጆች አይችሏትም። ቤተ ክርስቲያንን የገሃነም ደጆች አይችሏትም ማለት ባለስልጣናት ማለት ነው። ስልጣኗ የተገኘው ከእግዚአብሔር ዘንድ ነው። ስልጣኗ ያለው በኢየሱስ ክርስቶስ እጅ ነው። ክርስቶስ የመሰረታት በደሙ የመሰረታት፣ አሸናፊ ሆኖ ሞትን ሽሮ የተነሳው ጌታ እርሱ አብሯት ስላለ ሁልጊዜ ቤተ ክርስቲያን አሸናፊ ናት። ስለዚህ የገሃነም ደጆች የሰይጣን ጉልበትና ኃይል ቤተ ክርስቲያንን አይችላትም ስለዚህ ጌታ ኢየሱስ ክርስቶስ ይህችን ቤተ ክርስቲያን ምንድን ነው የሚለው ቤተ ክርስቲያኔን እሰራለሁ በዚች አለት ላይ ነው ያለው ስለዚህ ቤተ ክርስቲያን በክርስቶስ ደም የተዋጀች እና የተገዛች የእግዚአብሔር እንጂ የሰዎች አይደለችም ሰዎች ተሰብስበው የሚመሰርቷት አደለችም። ሰዎች ተስማምተው ደንብ አበጅተው የሚሰሯት አይደለችም። ወይም ደግሞ በህንፃ በጭቃ፣ በሲሚንቶ የምትሰራም አደለችም። ይህቺ ህያዊት የሆነች በክርስቶስ ሞትና ትንሣኤ ላይ ያመኑ ሰዎች የክርስቶስ የሆኑ ሰዎች በክርስቶስ የተመሰረተች ቤተ ክርስቲያን ናት ማለት ነው። ኢየሱስ ክርስቶስ በሞት እና በትንሣኤው የመሰረታት የክርስቶስ ማኅበረሰብ ናት ማለት ነው። በዚህ ውስጥ የምናገኛቸው መሰረታዊ ትምህርቶች አሉ። አንድ አምስት ነጥቦችን ለማየት እንሞክራለን። በዚህ ውስጥ የቤተ ክርስቲያን አባል መሆን ማለት ከክርስቶስ ጋር መዋሀድ ማለት ነው። ይሄ ማለት ምን ማለት ነው? ክርስቶስ በእኔ ይኖራል እኔም በእርሱ ውስጥ እኖራለሁ ማለት ነው። ሁለተኛ የቤተ ክርስቲያን አባል መሆን ማለት ከእግዚአብሔር መወለድ ማለት ነው። የእግዚአብሔርን ልጅነት ማግኘት ማለት ነው። ሶስተኛ የቤተ ክርስቲያን አባል መሆን ማለት የመንፈስ ቅዱስ ማደሪያ ቤተ መቅደስ መሆን ማለት ነው። አራተኛ የቤተ ክርስቲያን አባል መሆን ማለት የክርስቶስ አካል ብልት መሆን ማለት ነው። ይሄን ወደፊት በስፋት እንመለከተዋለን። አምስተኛ የቤተ ክርስቲያን አባል መሆን ማለት ሕያው ድንጋይ መሆን ማለት ነው። ኢየሱስ ሕያው አለት እንደተባለ፣ የማዕዘን ራስ እንደተባለ እንዲሁ እኛም በርሱ ስናምን፣ የእግዚአብሔር ልጅ ክርስቶስ ነው ብለን ስናምን ሕያዋን ድንጋዮች እንሆናለን ማለት ነው። እንግዲህ በመጨረሻ የተወሰኑ ነጥቦችን በዚህ ውስጥ ማጠቃለል እንችላለን። ኢየሱስ ክርስቶስ ማን ነው የሚለውን ጥያቄ ሐዋርያት የመለሱትና ያለቀ ጥያቄ ሳይሆን ዛሬም እኛ ልንመልሰው የሚገባን ታላቁ የህይወት ጥያቄ ነው። ይሄንን አድበስብሰን ማለፍ አንችልም። ኢየሱስ እርሱ የህያው እግዚአብሔር ልጅ ነው፣ ክርስቶስ ነው ብለን ብናምነው የቤተ ክርስቲያን አባል እንሆናለን፣ ከሞት ወደ ህይወት እንሻገራለን፣ የእግዚአብሔርን ልጅነት እናገኛለን፣ ከእግዚአብሔር ጋር ህብረት እናደርጋለን ማለት ነው። ይህን ጥያቄ የመለሰና በኢየሱስ አምላክነት፣ ሞትና ትንሣኤ ያመነና የተጠመቀ ሰው የክርስቶስ ቤተ ክርስቲያን አባል ይሆናል ማለት ነው። ሶስተኛ፣ ሰይጣንን ማሸነፍና ሰዎችን ነጻ ማውጣት የምትችለው ቤተ ክርስቲያን ብቻ ናት ማለት ነው። አራተኛ፣ ሰዎችን ወደ ቤተ ክርስቲያን የሚጨምረው ራሱ ጌታችንና አምላካችን ኢየሱስ ክርስቶስ ነው። በሐዋርያት ሥራ ላይ ጌታም እለት እለት የሚድኑትን ሰዎች ወደ ቤተ ክርስቲያን ይጨምር ነበር ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። አምስተኛ ኢየሱስ የአይሁድ ብቻ ሳይሆን የአሕዛብም አምላክ ስለሆነ ከሁለቱ ወገኖች ከአይሁድም ከአሕዛብም አንድን ማኅበረሰብ አንዲትን ቤተ ክርስቲያንን መሰረተ ማለት ነው። ይሄ ማለት የጾታና የዘር ልዩነት ሳይሆን ሁሉም እኩል የሆነ ጽድቅን እኩል የሆነ ልጅነትን አግኝተው በእግዚአብሔር ቤተ ክርስቲያን ውስጥ ይኖራሉ ማለት ነው። ስድስተኛ ቤተ ክርስቲያን በሰዎች የምትመሰረት ሳይሆን በራሱ በእግዚአብሔር ፈቃድ ባለቤቱም ራሱ እግዚአብሔር ሆኖ ራሱ የመሰረታት የእግዚአብሔር ማህበረሰብ ናት ማለት ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። በሚቀጥለው መርሃ ግብራችን አሁንም በዚሁ ቤተ ክርስቲያን ማን ናት በሚለው ላይ እንቀጥላለን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር፣ አሜን።